ሰማይ በምድር ባቡር ከሀገር ያወጣኸኝ ችግር ናፈቀኝ ተራራው አየሩ መልሰኝ ካገሬ ካፈሩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ ነው? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ አገሩ የናፈቀው እንደኔ አገሩ የናፈቀው ወደ አገሩ መግባት የሚፈልግ ማን ነው፣ ማለት ነው እንግዲህ አገራችን ምንም እንኳን ችግር ላይ ብትሆን ብትራቆትም ምንም ብትል ዙረን ዙረን ዙረን ተሰደርን ምንም ማንም ብዙ ዓመት ኖርንም ትንሽ ዓመት ኖርንም ማለት ነው፣ ተሰደን ዙረን አገራችን ማስታወሳችን አይቀርም እና እንደ ማንኛውም ኢትዮጵያዊ እኔም አገሬ ንፍቅ ብሎኛል ማለት ነው። አገሬ ችግር ላይ ቢሆንም ችግር ላይ ብትሆንም አገሬ ሰላማ ባይመለስም እንሻላህ እያልኩ ዱዓ እያደረኩ፣ አሁን ስደት ጊዜን ጨርሼ ወደ ሀገሬ ልገባ ነው። ስደት ኑሮዬን ጨርሼ ወደ ሀገሬ ልገባ ነው። ማነው እንደኔ መሄድ የሚፈልግ? ያላ ያላ ያላ ያላ፣ ተነሱ ተነሱ፣ ወደ ሀገራችን እንሂድ፣ ወደ ሀገራችን እንሂድ። ዛሬ እኔ በጣም ደስ ብሎኛል ማለት ነው፣ ውዶች የማሮቼ ፍቅሮቼ። እና አሁን እንግዲህ ትኬት ሊቆረጥልኝ ነው። መቼ እንደሚሄድ አላወቅኩም። ዛሬ ማታ ወይም ነገ ጧት ይሄዳል ትሄጃለች ተብያለሁ። አሁን ሻንጣዬን እያዘጋጀሁ ነው። ኑ ሻንጣችን እናዘጋጅለች፣ ያለኑ ሻንጣችን እናዘጋጅ። ውዶች የማሮቼ ፍቅሮች፣ አሁን ሻንጣዬን እያዘጋጀሁ ነው ማለት ነው። እና እንዴት ነው እናንተ፣ አገራችሁ አልናፈቃችሁም ወይ? ወደ ሀገራችሁ መመለስ ትፈልጋላችሁ፣ አትፈልጉም? ወደ ሀገራችሁ መሄድ ትፈልጋላችሁ ወይስ እድሜያችሁን በሙሉ ስደት ነው ማሳለፍ የምትፈልጉት? በነገራችን ላይ ወደ ቁም ነገር ስንገባ ማለት ነው ብዙ ዓመት በስደት አገር የምትኖሩ ሰዎች እህቶች፣ ወንድሞቼ አንድ የምነግራችሁ ነገር ምንም ትርፍ የለውም በስደት አገር ብዙ አመት መኖር። አገራችን ሰላም አይደለችም። ዛሬ ይመለሳል ሰላሟ፣ ነገ ይመለሳል ሰላሟ በማለት የኛን እድሜ በሰው ሀገር እየጨረስን ነው እና ያለ ነው። እንደዛ መሆን የለበትም። ሁላችንም ወደ ራሳችን ተመልሰን ኢትዮጵያ ውስጥ ያሉት ማለት ነው ኢትዮጵያ ውስጥ ያሉት እኮ ምን ችግር ላይ ቢሆኑ እያሳለፉት ነው ያው ልክ እንደነሱ ከእነሱ እኛ ምንም የምንለይበት አረብ ሀገር እንኳን ስንትና ስንት ችግር አለን አደል እንደ ስንት ችግር ኖረን ችለን አደል እንደ እየኖርን ያለ ነው። ስለዚህ ሀገር ቤት ያለውን ችግር ቻላችን እንደውም ሂደን እዚህ ካለው ጭንቀት ዛሬ ምን ተፈጥሮ ይሆን ነገምን ተፈጥሮ ይሆን እያልን ከማሰብ ከመጨነቅ፣ እንደኔ ማለት ነው ከማሰብ ከመጨነቅ እዛው ሂደን የቤተሰቦቻችንን ችግር ልጅም ካለን የልጆቻችንን ችግር እናት አባትም ካለ እናት አባትን ችግር፣ የሀገርን ችግር፣ የዘመድ አዝማድን ችግር አብሮ መካፈሉ ጥሩ ይመስለኛል። ባይነኝ እንደኔ ማለት ነው። እንግዲህ ይሄ ቪዲዮ ይለቀቃል። ይሄ ቪዲዮ ሲለቀቅ ሁላችሁም ጓደኞቼ፣ የስደት ጓደኞቼ፣ እህቶቼ፣ ወንድሞቼ በሀገር ቤት የኔትወርክ ችግር እንዳለ ታውቃላችሁ። ሀገሩ ሰላም እንዳልሆነ አካባቢያችን ታውቃላችሁ። በተለይ የወደ አማራ ክልል ያለው አካባቢ ሰላም እንዳልሆነ ታውቃላችሁ። ይህ ነገር እና ይህን ነገር ይህን ቪዲዮ ሁላችሁም ይህን ችግሬን ከግንዛቤ አስገብታችሁ ይህን ቪዲዮ እስከ መጨረሻው እየተከታተላችሁ እያያችሁ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ። አካውንቴ ሞኒታይዝ ሆኗል። በጣም ደስ ብሎኛል። አካውንቴን ደግሞ ሞኒታይዝ አድርጌ ወደ ሀገሬ በመግባቴ በጣም በጣም በጣም በጣም ደስታዬ ከልክ በላይ ነው ማለት ነው። እና ማስታወቂያ እያያችሁልኝ ማለት ነው። ውጆች ማስታወቂያ ማስታወቂያ እያያችሁ ላይክ ያረጋችሁ ላይክ እያደረጋችሁ ሻር እያደረጋችሁ ሰብስክራይብ ያረጋችሁ ያረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ እንደምታግዙኝ አጠገብ የሆናችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ። ውዶች ማሮች ይሄው ሻንጣይን አዘጋጅች ጨርሽ ያለሁ ማለት ነው። ውዶች ያው ልብሶችን አዘጋጅቻለሁኝ። ያው ስደት ዙሮ ዙሮ ስደት ነው። ተመልሰን ምንም ቢሆን ስለማይመችለው እንድን ለማለት የጀርባ ካሜራ አርገው እንዴ! ቆይ ይሁን በቃ እንደዚሁ ችግር የለውም። እና ያው ይሄኛውም እንደምታዩ ተዘጋጅቷል ሻንጣዬን አዘጋጅቻለሁ እና ሁሉንም ነገር ኢንሻአላህ ዱአ አድርጉልኝ። መጨረሻ ሽና ላይ ያሳምርልሽ እያላችሁ ዱአ አድርጉልኝ እህቶቼ ወንድሞቼ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ አጠነካክሮኝ አበረታቶኝ እንደሁል ጊዜው እንደተለመደው ማለት ነው ድጋፋችሁ ካጠገቤ ከጎኔ እንዳይለኝ እንዳይለይ። እንግዲህ ውዶች ጀማሪዎች እየሄድኩኝ ነው ማለት ነው ለአንዴ ና ለመጨረሻ ጊዜ ሪያድ ከተማን ሳውዲ አረቢያን እየተሰናበትኳት ነው ማለት ነው በምንድን ነው የምሰናበታት ለአንዴ ና ለመጨረሻ ጊዜ በሰራተኝነት በሸቃላነት ተመልሼ ወደዚህ ሀገር ላልመጣ እችላለሁ ማለት ነው ኢንሻላህ ከአሁን በፊት ወደ ስምንት ወር ኑር ያለው ዝች ሀገር ላይ አሁን ደግሞ ሁለት አመቴን ጨርሼ የተመለስኩኝ በአጠቃላይ ሁለት አመት ከስምንት ወር ኑሬ ይባታለሁ ማለት ነው። በነገራችን ላይ እኔ ብዙ አመት ከአገር ወጥቼ መኖር አልወድም አልፈልግም ማለት ነው። ምክንያቱም ምንም አይነት ጥቅም የለውም ማለት ነው። በየሁለት ዓመቱ እየሄድን እንደዚህ ቤተሰቦቻችሁን መሄድ ባፈልጉ እንኳን እስከ መጨረሻው መሄድ ባፈልጉ እንኳን ሁለት ዓመታችሁን ጨርሳችሁ እየሄዳችሁ ቤተሰቦቻችሁን ጎብኝታችሁ፣ ልጆችም ካሏችሁ ልጆቻችሁን ጎብኝታችሁ ያላችሁን ነገር ምን አለ ምን የለም የሚለውን በስነ ስርዓት አይታችሁ አገራችሁን ጎብኝታችሁ ብትመለሱ ብትመለሱ ብዬ እመክራለሁ። ምክንያቱም እዛ ይሄን ሰርቼላችኋለሁ ይሄን ሰርቼላችኋለሁ እየተባላችሁ ከሄዳችሁ ብዙ ዓመት ብዙ አመት ዓመት 10 አመት 15 አመት 5 ዓመት 6 አመት 7 አመት ኖራችሁ ሄዳችሁ ተሰራ የተባለው ነገር ግን ሳይሰራ ይቀራልና ከዛ ከዛ አንጻር በየሁለት ዓመቱ እስከ መጨረሻው መሄድ እንኳን የማትፈልጉ ልጆች ብትኖሩ በየሁለት አመቱ እየሄዳችሁ አገራችሁን እያያችሁ እየተሰራውን ነገር እያያችሁ እያስተካከላችሁ የጎደለውን እየሞላችሁ አስተካክላችሁ የጎደለውን ነገር ደግሞ ተመልሳችሁ ለመሙላት ነው እንጂ መምጣት ያለባችሁ ብዙ አመት አረብ ሀገር ኑሩ ብዬ እኔ በጭራሽ እንደዚህ አይነት ነገር አልመክርም ማለት ነው። እኔም ለብዙ አመት መኖር በጭራሽ አረብ ሀገር አልወድም ማለት ነው። ውዶች የማሮቼ ፍቅሮቼ እና አሁን ሪያድን እንደዚህ እየተሰናበትኳት ነው ማለት ነው። በምንድነው የምሰናበታት? ልመለስ እችላለሁ። ኢንሻላህ አላህ ከፈቀደ ለምንድነው ነው የምመለሰው? በዚያራነት በሀጅና ኦምራ ልመለስ ይችላል፣ ልመጣ እችላለሁ እንጂ በሸቃላነት እስከ መጨረሻው ነው የምሰናበታት። እና እንደዚህ ነው ሪከርድ ቪዲዮ እየቀረስኳት ነው ማለት ነው። እና እናንተም እንደዚህ አድርጉ። ሪያድን ልማታቋት ደግሞ እግር መንገዴን ሪያድ ከተማን አስጎበኛችኋለሁ ማለት ነው። ሪያድ ከተማ ይችን ትመስላለች። ወደ ኤርፖርት የሚያስኬደው መንገድ ነው ማለት ነው። ወደ ኤርፖርት እየሄድኩ ነው። እና ይሄን ይመስላል። ውዶች ማሮች፣ ፍቅሮች ዩቱቤ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ማስታወቂያ እያያችሁ ማስታወቂያ እንዳታልፉብኝ፣ ያው አካውንት የሞንታይዝ መሆኑ ይታወቃል። እና ማስታወቂያ እዩልኝ ውዶች ማሮች፣ ፍቅሮች። አገር ቤት የኔትወርክ ችግር እንዳለ ይታወቃል። ሁላችሁም የመዳም ቀመሞች፣ እህቶች፣ ወንድሞች፣ ጓደኞች በሙሉ ሁላችሁም ማስታወቂያ እያያችሁ እንድትተባበሩኝ ተመልሼ ወደ ስደት እንዳልመጣባችሁ ማለት ነው ማስታወቂያ እያያችሁ እንድትተባበሩ እያልኩኝ ውዶቼ፣ ማሮቼ፣ ፍቅሮቼ ያው እየጎበኛችሁ ነው ማለት ነው። አሁን ወደ ኤርፖርት ግቢ እየገባን ነው ማለት ነው። ሪያድ ኤርፖርት እንግዲህ በጣም ትልቅና ሰፊ የሆነ ኤርፖርት ነው። እንደምታዩት በጣም ያምራል። በነገራችን ላይ ሁላችሁም ማስታወሻ ብትይዙ በጣም ቆንጆ ነው። ለምን ይህ ሁሉ ለስራ ቢሆንም ይሄድ ነው አሁን ለስራ ቢሆንም ነገር ግን እግር መንገዳችንን ሳውዲ አረቢያን እያየን ነው እየጎበኘን ነው። በየሄዳችሁበት ሀገር ሁላችሁም በየሄዳችሁበት ሀገር እንደዚህ ወደ ሀገራችሁ እስከ መጨረሻው ስትመጡ አንዳንድ ማስታወሻ ይዛችሁ ብትመጡ በጣም ጥሩ ነው፣ ደስ ይላል። ይህ የሕይወታችን አንደኛው ክፍል እስከሆነ ድረስ የተወሰነ ማስታወሻ ያስፈልገናል ማለት ነው። ይህን አስቤ ነው እኔም ቪዲዮ ለመቅረጽ የፈለግኩት ማለት ነው። በዛውም እግር መንገዱን ሪያድን የማያውቀው ሪያድን እንዲያውቀው የማታውቁት እንድታውቁት ብዬ ነው ማለት ነው። ውዶች የማሮች ፍቅሮቼ ወደ ኤርፖርት እየገባን ነው ማለት ነው እና ይሄን ይመስላል የኔ ውዶች፣ ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ አካውንቴን አሳድጉልኝ፣ ተባበሩኝ። ከጎኔ እንደምትሆኑ በጣም በሙሉ ተስፋ እርግጠኛ ነኝ ማለት ነው እና ቀጣይ ደግሞ የምሰራላችሁን ነገር በ ጥያቄ ካላችሁ በኤርፖርት ዙሪያ አሁን እኔ ሂጃለሁ አይደለ? አሁን እኔ ወደ ሀገር ቤት ስለሄድኩኝ በኤርፖርት ዙሪያ እናንተ እኔን የገጠመኝን ነገር በሙሉ እናንተ መጠየቅ የምትፈልጉትን ነገር በኮሜንት አስቀምጡልኝ ማለት ነው። የገጠመኝን ነገር በሙሉ ቀጣይ ቪዲዮ እሰራላችኋለሁ። እናንተ መጠየቅ የምትፈልጉትን ነገር በሙሉ ስለ ኤርፖርት ማወቅ የምትፈልጉትን ኢንፎርሜሽን በሙሉ እኔ በማቀው በማቀው በኩል እንትንላችኋለሁ አግዛችኋለሁ፣ አብራራላችኋለሁ ማለት ነው። እኔን የገጠመኝ ነገር በሙሉ እነግራችኋለሁ። አገር ቤት ገብቼ ምን ገጠመኝ? አገር ቤት ከገባሁ በኋላ ምን አለ? ያለው ነገር እንዴት ነው? ወደ አገር ቤት መግባት እንዴት ነው? ያጨናንቃል ወይ ሳያጨናንቅም፣ ኑሮው እንዴት ነው የሚለውን ነገር በቀጣይ ቪዲዮ እመሰራላችሁ ይሆናል። እናንተ ብቻ ከጎን እየሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየደገፋችሁኝ ድጋፋችሁ እስከ መጨረሻው እንዳይለየኝ ማለት ነው እና ይሄን ይመስላል። የኤርፖርቱ ግቢ በጣም ያምራል። ይህም መጨረሻው ግራውንድ ነው ማለት ነው። እዚህ ወርደን እናስቀምጥና ታክሲያችን እናስቀምጠን በሊፍት ወድ ላይ እንወጣለን ማለት ነው እና እዚህ ጋር ምንድን ነው በጣም በጣም እንትን ነው። በነገራችን ላይ በጣም ቀላል ነው ማለት ነው። ብቻችሁንም ብትሄዱ ምንም ችግር የለውም። ሁሉ ነገር ያሳያችኋል። ሁሉ ነገር እንትን አለው፣ የተጻፈ ነገር አለው ምናምን ምናምን። መረጋጋትን ግን ይጠይቃል ማለት ነው። እቃ ደግሞ 46 ኪሎ ግራም ይፈቀዳል ማለት ነው። 46 ኪሎ ግራም መዳማችሁ ትቆርጥላችኋለች። እንደዛ እንድትቆርጥላችሁ አስደርጉ። ከሪያድ ወደ ኮምቦልቻ መቁረጥ ይቻላል በቀጥታ ማለት ነው። አዲስ አበባ ከወረዱ በኋላ እንትናቸውን አየር ትኬታቸውን ይዘው በቀጥታ ወደ ኮምቦልቻ መምጣት እስከ ከሪያድ እስከ ኮምቦልቻ መቁረጥ ይቻላል ማለት ነው። እኔም እንደዛ አድርግ ያለሁኝ እናንተም እንደዛ አድርጉ ብልጥ ሆኑ። በተለይ ለምትመለሱ ልጆች መዳሞቹ ፈቃደኛ ሆነው ይቆርጡላቸዋል ማለት ነው። መንገላታት አያስፈልግም። አገር ቤት ከገቡም በኋላ መንገላታት አያስፈልግም። ትርፉ ያው ነው። በመኪና ሄዳለው ምናምን ምናምን እያላችሁ አትንገላቱ ማለት ነው። ውዶች፣ ማሮች፣ ፍቅሮቼ አሰላሙአሌይኩም ወረህመቱላሂ ወበረካቱ። ላይክ ያላደረጋችሁ ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ ከአጠገቤ እንድትሆኑ በትዕግትና እጠይቃለሁ። ስራራራራ